ዛሬ እንግዲህ ይዤላችሁ የመጣሁት በቀላሉ እንዴት አድርጋችሁ ራሳችሁን ከጨጓራ አሲድ ወይም ደግሞ ከሚያቃጥል የጨጓራ ህመም ራሳችሁ እንዴት እንደምትገላግሉ ነው ይዤላችሁ የመጣሁት። እንግዲህ ለዚህ የሚሆነው ነገር ምንድነው? ሸንኮራ ነው። እንግዲህ ሸንኮራ እንደምታውቁት ውስጡ ያለው የግሉኮስ መጠን ትልቅ ነው። ስለዚህ እንዴት አድርጎ ጨጓራችንን ያቀዘቅዝልናል ወይ ደግሞ የጨጓራ አሲድን እንዴት አድርጎ ያጠፋልናል ወይ አክመናል የሚለው ነው ዛሬ ይዤላችሁ የመጣሁት። እንግዲህ ይሄ ህመም ለሚኖርባቸው ሰዎች እኛ ጋር ስትመጡ ብዙ ጊዜ የምንጠይቃችሁ የጨጓራ ባክቴሪያ ነው ወይንስ አሲድ ነው የሚለውን ነገር ነው የምንጠይቃችሁ። እና አሁን ዛሬ የሰራሁላችሁ የጨጓራ አሲድ ከሆነ ቁስለት ከሆነ እንዴት እንደምታክሙት ነው የማሳያችሁ። እንግዲህ ዛሬ ይዤላችሁ የመጣሁት ይሄው ሸንኮራ ነው። ሸንኮራን በዚህ በምታዩት አይነት ነገር ቆራርጬ አዘጋጅቻለሁኝ። እንግዲህ ማንኛውም ሰው ቤት እንግዲህ ሸንኮራ መፍጫ ወይ ደግሞ የሸንኮራ ጁስ መስሪያ ቤታችሁ ለሌለ ሰው እንዴት አድርጋችሁ በብሌንደር እንደምትሰሩት ለማሳየት ነው ይሄን ያመጣሁት። የሸንኮራ እንግዲህ ጁስ ማውጫ ወይ ደግሞ መጭመቂያው ላላችሁ ሰዎች ቀጥታ ያንን መጠቀም ትችላላችሁ። ያለ ሌላችሁ ሰዎች ግን ይሄ እንዴት አድርጋችሁ እንደምትጠቀሙት ነው የማሳያችሁ። እዚህ ጋር እንደምታዩት በደንብ አድርገን ከትፈን አጥበን አዘጋጅተነዋል። ይሄ እንግዲህ ከተፍነውና ያጠብነውን እዚህ ውስጥ አድርገን እንዴት እንደምንጨምቅ፣ ከዛ ደግሞ ውሃውን እንዴት እንደምናጣራ፣ ወደ ብርጭቆ እንዴት እንደምንገለብጥ አሳያችኋለሁ። እንግዲህ ተከታተልኝ። ወደ እሱ እንሂድ። እንግዲህ እንደምታዩት ይህንን ውሃ ለማጠብ ብቻ ነው የተጠቀምንበት እንጂ ውሃ አንጨምርም። ምንም ውሃ ሳንጨምር ነው የምንሰራው። ይህንን እንግዲህ እንዴት አድርገን እንደምንፈጨው እና ጁሱን እንዴት አውጥተን እንደምንጠቀምበት ነው የማሳያችሁ። እንግዲህ ባያችሁት መልክ እንደዚህ ፈጅተን ካዘጋጀን በኋላ ምንም ውሃ ባትጨምሩበት መርጣ አለሁኝ እንትኑ ለማግኘት እንደምታዩት ቆንጆ ሆኖ ነው የሚዘጋጀው። ይሄ እንግዲህ ያው እንዳያችሁት እንደዚህ ሆኖ ውሃው ወጥቷል። ስለዚህ ይሄን እንግዲህ በደንብ እንደዚህ ሽታውም ደስ ይላል፣ እንዳለ ሸንኮራ ነው። ስለዚህ ይሄን ምንድን የምታደርጉት ታጠሉታላችሁ በማጥለያ እዚህ እንደምታዩት ነጭ ሸንኮራ እንግዲህ ወጥቷል። እንደዚህ እንግዲህ ዝም ብላችሁ ከተዋችሁት ቀስ እያለ ያው ውስጡ ያለው ይወጣል። እንደምታዩት ጭማቂው ወጥቷል። ጭማቂው ከወጣ በኋላ ይሄንን እንዴት አድርገን ወደ ብርጭቆ እንደምን እንደምንጨምር ነው የምናየው። እንግዲህ ይቺ በዚች እንደገና ደግሞ ሁለተኛ ዙር ለማጣራት እንሞክራለን። እንግዲህ ሁላችሁም በየቤታችሁ የተለያየ እንትን ይኖራችኋል፣ የተለያየ አይነት መጠቀሚያ ይኖራችኋል። ለእናንተ እንደሚያመቻችሁ አድርጋችሁ ነው የምትጠቀሙት። ይኸው እንግዲህ እንደምታዩት ጁሱም የሚያምር አይነት ጁስ ሆኖ ነው የወጣው። ስለዚህ እንግዲህ እንደምታዩት እንደዚህ ቆንጆ የሆነ እጁ ሶቶላቸዋል። እዚህ ላይ ስትፈልጉ በረዶ ማድረግ ትችላላችሁ። ቀዝቀዝ እንድልላችሁ በፍሪጅም መግታት ትችላላችሁ። እንግዲህ በቃ የሚያስፈልጋችሁ የሚያስፈልጋችሁን ያክል አነስተኛም ብሌንደር ካላችሁ በሱ መጠቀም ትችላላችሁ። እንደዚህ እያደረጋችሁ እንግዲህ የጨጓራ ህመምን የጨጓራ አሲድን በእንደዚህ አይነት ጠዋትና ማታ አንዳንድ ብርጭቆ ከፈለጋችሁ ከምግብ በፊት ብትፈልጉ ከምግብ በኋላ አድርጋችሁ መጠቀም የምትችሉት ነገር ነው። እንግዲህ እኔ አቅርቤላችኋለሁ። እናንተ ደግሞ ራሳችሁን ማከም ደግሞ ትጀምራላችሁ ማለት ነው።